የዛሬ ቪዲዮአችን ሴት ልጅ ፍቅር ሲጀምራት ምን አይነት ምልክቶችን ታሳያለች? ወይም አንተን ማፍቀር የጀመረች ሴትን የሚገልጿትን ባህሪዎች ሊሆኑ ይችላሉ፣ ቃላት ሊሆኑ ይችላሉ፣ ወይም ድርጊቶች በዛሬ ቪዲዮ ላይ በግልጽ ነው የምናገራችሁ። እነዚህም ምልክቶች ካየህባት እጅግ በጣም ብዙ ጊዜ ፍቅር ጥያቄን ጠይቀ ያልተቀበለች ሴት ብትሆን ራሱ ከአንተን ልም ያለ ፍቅር እንደያዛት በእርግጠኝነት ነው የምናገረው እዚህ እኔ ቻናል ላይ በፍቅርህ የወደቀች ሴት ላይ የምታያቸውን የምትሰጥህን እና በውስጧ የምትይዛቸውን ኢንግሪዲያንቶች በግልጽ ነግሬያቸዋለሁ። እንደዛውም ፍቅር ያላዛት በተመሳሳይ ደግሞ የምታስመስለዋል። ዛሬ ግን በእርግጠኝነት ፍቅር የጀመራትን ከዚህ በፊት የነበራትን የጥላቻ ሊሆን ይችላል ከዚህ በፊት የነበረውን የችልተኝነት የኩራት ባህሪ ትታ ከአንተ ፍቅር የጀመራት ሴት ላይ ምን ታያለህ? ምን አይነት ምልክቶች በትልቁ ይታዩባታል የሚለው ይመልሳል። ሀይ፣ እንዴት ናችሁ? የወዲት እባላለሁ ለማታቆኝ ዋንደና አመጣችሁ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ከእኛ ሚስጥሮች ውስጥ አካፍላቸዋለሁ። ከእኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሀሳቦች አነሳለሁ። እንዲሁም ብዙውን ጊዜ ስለኛ ዲቴል እናወራበታለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ የሚለውን በተን ትኖራለች፣ እሷ ተጫኑ። አብራችሁ የደውል ምልክቷን መጫን እንዳይረሳ ለብዙ ወንድሞቻችን እንዲደርስና የዩቲዩብ አልጎሪዝም ደግሞ እንዲወደው የቪዲዮን ሀሳብ ላይ ቀናረጋለን። አብራችሁን ቆዩ። አንደኛው ለውጥ ነው የምታየው። ያፈቀረ ሰው ላይ ፍቅሩን የደበቀ ሰው ላይ ለውጥ ላታይ አትችልም። ሴት ልጅ ደግሞ በጣም ነው የምትለወጠው። ለአንተ ያላት ስሜት መለወጡን የምታውቀው በለውጧ ነው። ግራ አትጋባ። የምታሳይህ ምልክት ኔጋቲቭ ሊሆን ይችላል። የምትነግርህ ነገር፣ የምትሰጥህ ነገር ኔጋቲቭ ሊሆን ይችላል። ነገር ግን አንተ በፊት ከምታውቃት ማንነቷ፣ ንግግሯ፣ ሁኔታዋ ከተቀየረ አሁን ላንተ ያላት ስሜት ፍቅር ሆኗል። ለምሳሌ በተለይ ከዚህ በፊት ስልክ ብዙ ማታነሳል ከሆነ ማትደውልልህ ከሆነ አንተ ብቻ ደዋይ ከሆነ አሁን እሷ መደወል ጀምራለች። ምንም ጥያቄ የለው። በፊት ቴክስትን ቆይታ የምትመልስ ከሆነ አሁን አክቲቭ ትሆናለች። ሶሻል ሚዲያ ላይ አክቲቭ ሆና አይተሃት ሃይ ብለሃት ቆይታ ልትመልስ አትችልም። አየችህ አይደል? አንተስ ግባ በፍጥነት የሷ መልእክት ነው የሚመጣው ይሄ በጣም ትልቁ ለውጥ ነው። ያው ስልካችን ላይ ብዙ ጊዜ ስለምናጠፋ በሱ ቶሎ እንድትረዳት ነው። ይሄ ትልቅ ለውጥ ነው አደለ። ስታይሏ ይቀየራል፣ ጠረኗ ይቀየራል፣ ንግግሯ ይቀየራል። አብዴት ትሆናለች። ታዲያ አብዴት የምትሆነው አንተ ይወዳልኛል ወይም ይቀበለኛል ብላ ወደምታስበው ማንነቷ ነው የምትቀየረው። ከዚህ በፊት ቀለል አርጋ የምታወራል ሰሌላ ወንድ ሊሆን ይችላል ሰሌላ ነገሮች ሊሆን ይችላል። አንተ እንኳን የፍቅር ወሬ ስታነሳ ኢንተረስቲንግ እንዳልሆነች ታሳያለች። አሁን ግን ጆሮዋን ትሰጥራለች። አንተን ለመቅረብ አንተን ለመንካት ሁሌም ዝግጁ ናት። በጣም ንጹህ ሆና ነው የምታገኛት። በጣም ሳቂታ፣ በጣም አንተን ለማግኘት ጉጉት የሚያድርባትን ሴት ማየት ትጀምራለህ። መቼ ፍቅር ሲጀምራት ከአንተ ከዚህ በፊት እነዚህን ከአንተን ያላፈቀረች ያልወደደች፣ ወይም ለአንተ የፍቅር ስሜት ያልተሰማት ሴት ላይ ልታየው አልችልም። ስልክ ላይ ይነሳ ይችላል። አንተ ብቻ ደዋይነት አይነሷት፣ አትደውልም አክቲቭ ሆነ ሃይ ብለህ ደጋግመህ እንኳን ላትመልስልት ትችላለህ። ኖር ካልኖር እንደውም አንተ ስገባ ልትወጣ ትችላለች። ፎን ላይ ልትቀርብ ዝግጅ ሆና እንደ ሴት ተጠንቅቃ የምትናገረው ለምትስቀው አትመጣም። ይሄ ዴፊኒትሊ ከተቀየረ አፍቅረሃለች፣ ፍቅር ጀምሯታል። ከአንተ በሁለተኝነት መቅናት ትጀምራለች። ሴት ልጅ ልክ ካንተ ፍቅር ሲጀምራት ወይም ፍቅር ውስጥ ስትወድቅ የመጀመሪያ ድርጊቷ የሚሆነው ቅናት ነው። ከዚህ በፊት ከሌላ ሴት ጋር ብታየህ ሌላ ሴት ልታገኝ እንደሆነ ብትነግራት ምንም አይመስላትም፣ ወይም አስተያየት ላትሰጥህ ትችላለች። ምናልባት ስቃ ዝም ብላ ልትሄድ ትችላለች። አሁን ያንን እንድታረግ አትፈቅድልህም። ምክንያቱም የእሷ እንደሆንክ እንዲሰማክ ትፈልጋለች። በቃ የእሷ ነክ የእሷ ነክ፣ አቴንሽን እሷ ጋር እንዲሆን፣ ፍላጎት እሷ ጋር እንዲሆን፣ ለሌላ ሴት ትኩረት እንድትሰጥ አትፈለግም። ታዲያ ይሄንን የምታቅባት ትነጫነጫለች ወዲያው ትላለች ስትቆሳተር ልታያት ትችላለ ስለዛ ሴት ኔጋቲቭ ነገር ስታወራ ልትሰማት ትችላል ለምን ትሄዳለ ትልሃለች ከዚህ በፊት የነገርካትን የጠየካትን ፍቅር አለቀ ተቋረጠ እሱ የሚሉ ቃላቶችን ትጠቀማለ በእርግጠኝነት የምትቀናን ሴት እናንተ መለየት አይከብድህም ግራ ተጋብተ ከሆነ ለውጥ ነው ማለት ነው ይሄም አንዱ ለውጥ አበቃ ትልቅ የምታመጣው የባህሪ ለውጥ ነው ከዚህ በፊት ኬራ አሁን ኬር ማድረግ ጀምራለች። ውሎክ ያስጨንቃታል። ከሴቶች ጋር እንድትውል አትፈቅድልህም። ከሌላ ሴት ጋር እንድታወራ፣ ስለሌላ ሴት የፍቅር ነገር እንድታወራ ወይም የፍቅር ስሜት እንድታወራ አትፈቅድልህም። በትልቁ አይኗ ላይ አክሽኗ ላይ ታውቃለህ መቅናቷል። መቅናት ከጀመረች ለአንተ የፍቅር ስሜት ጀማምሯታል ማለት ነው። ይሄንን ማለፍ አትችልም። አላ ምን ትቀኛለች ብለህ ጠይቃት። ምን ያስቀናሻል? በእኔ እየቀናሽ ነው? አልቀናሁም፣ አልቀናሁብህም ምናምን ካለች መናገር ስላልፈለገች ነው። ከቻልክ እሳማት። ካልቻልክ አሁንም ወድሻለሁ፣ ድልሽን ተጠቀሚ ይበላት። እመነኝ፣ በዛ ሰዓት ባት ገልጾ ቤት ሄዳ በቴክስት አዎ ትልሃለች። ቃሌ ነው። ሶስተኛ ሴት ልጅ ካንተ ፍቅር ሲጀምራት ወይም ልክ ሲይዛት ከምትፈልጋቸው ነገሮች ውስጥ በሶስተኛነት ምነግርህ እሱም ብቻችሁን ጊዜ እንድታጠፉ፣ ለብቻችሁ እንድታወሩ፣ የብቻችሁ ነገር እንዲኖራችሁ፣ አንተና እሷን ብቻ ያማከለ ነገር ክሬት እንዲሆን በጣም ትፈልጋለች። እንገናኝ ስትላት እንደ በፊቱም ቢያትልህ እንገናኝ ትልሃለች። ብቻችን ነው የሚለውን ቃል በደንብ ነው የምትጠቀመው። ማን አለ አብሮን የሚለውን መጠየቅ ከጀመረች ከአንተ ጋር ብቻ ማሳለፍ እንደፈለገች በእርግጠኝነት የሚያሳይክ ነው። በግሩፕ ሊሆን ይችላል የምትገናኙት፣ ጓደኞች የጋራ ሊኖሯቸው ይችላል። ከዚህ ፊት ስትመጣ ከጓደኛዋ ጋር ልትመጣ ትችላለች። አሁን ግን ብቻዋን መምጣት ትፈልጋለች። ምክንያቱም አሁን ላይ ከአንተ ጋር ለብቻ ጊዜ ማጥፋት ኳሊቲ ታይም ማሳለፍ ፍቅር ክሬት ማድረግ ሚሞሪ ክሬት ማድረግ ትፈልጋለች። ያ ማለት ካንተ ፍቅር ጀምሯታል። በቃ ቀላል እኮ ነው፣ ምንም ጥያቄ የለውም። ያላፈቀረች ሴት ስትቀጥራት አጀብ ይዛ ትመጣለች። ስትቀርባት ሰበበኛ ናት ወይ እንገናኝ ስትላት በዚህ ወጥቼ እንደዚህ ገብቼ በዚህ ወጥቶ በቃ ሰበበኛ ነው የምትሆነው። ሰበብ ታቆማለች። እሺ ብቻ ነው የምትሰማው ኢቨን ሰበብ ብቻ አይደለም የምታቆመውን፣ ለመናገር ነው የምልህ። አንተ ሳትላት ራሱ እንድትለው አሁን እንገናኝ እንድትላት አብረን እንሁን፣ እኔና አንቺ ብቻ እንድትላት በጣም ነው የምትፈልገው። አይኗ ላይ ታያለህ። አንተ እሷን ቀጥረ ከሆነ ጓደኛ ጋር ነው እስቲ በደንብ ለውጥ ታያለህ ማለት ነው። አንተን ብቻ ማግኘት ትፈልጋለች። ያንተና የእሷ ጊዜ ብቻ እንዲኖር በደንብ ነው የምትፈልገው። ተው ቴክስት ላይ ኦር ቻት ላይ ራሱ ሲቆይ ተመልስላት፣ ሶስተኛ ሰው ያለ ነው የሚመስላት መነጫነጭ ትጀምራለች ማለት ነው። ስለዚህ ኳሊቲ ታይሙን ከአንተ ጋር ማሳለፍ ስትፈልግ፣ የብቻችሁን ጊዜ ማሳለፍ ስትፈልግ፣ ያንን አልሰጥ ስትላት ወይም ያንን ኦፖርቹኒቲ ማመቻቸት ሲያቅት፣ እሷ ስታመቻጭ አንተ ስታፈርስባት ካየች ትበሳጫለች። የምትፈልገውን ነገር እንደከለከልካት ይሰማታል። ስለዚህ እነዚህም ምልክት ካየህባት አሁን ከአንተ ፍቅር ጀምሯታል። በፊት ብቻህን ልታገኝ ፍቃደኛ አለች። በፊት አንተን ላለማግኘት ሰበብ ትፈጥር ነበር፣ አሁን አንተን ለማግኘት ሰበብ ትፈጥራለች። ፍቅር ሲጀምራት ሴት ልጅ ይሄ በጣም ቀላልና በደንብ የሚታይብን በአንፈልግ እራሱ አሁን ሰብሰብ ብለህ ስትመጣ፣ ወይም እሷ ራሱ ድንገት ሳታስብ ሰው ሲቀላቀላት፣ ስታኮርፍ፣ ስትቀዘቅዝ፣ ስሜቷ ሲለወጥ በደንብ ታያታለህ። ሴት ልጅ ፍቅር ሲጀምራት ከአንተ አራተኛው ምንም ነገር እምቢ አትልም። ሴት ልጅ ከአንተ ፍቅር ሲጀምራት ከዚህ በፊት እንዳልኩ በሰበብ የታጀበ ሊሆን ይችላል። ለብቻችንን የሚባለውን ነገር ላይ መቻት ይችላል ብዙ የፍቅር ጥያቄ። ይሄም እንደዛ ወሬው እንዲቀየር ነው የምትፈልገው። ላትርቅ ትፈልጋለች። በተመሳሳይ ደግሞ መራቅም ትፈልጋለች። ያ ነገር ይቀየራል። አሁን ላይ ነገሮች በእሽታ ወይም በፍቃድ ይቀየራሉ። ከዚህ በፊት በእርግጠኝነት የነገርካትን አስተያየቶች ሊሆኑ ይችላሉ። ከዚህ በፊት የነገርካትን ምክር ሊሆን ይችላል። ከዚህ በፊት የነገርካትን የምትወደው የምትጠላውን ነገር ሊሆን ይችላል። አሁን ምን ይሆናል? አፕ ላይ ሲሆን ታያለህ አይደለም፣ ከረንትሊ እሺ፣ አይደለም እኮ ከዚህ በፊት እንደ ቀልድ የነገርካት ነገር አሁን በፊት ባልሰማ ያለፈችን ነገር ታስታውሳለች። ከዚህ በፊት እንዲ ላይ ነበር፣ እንደዛ ነበር፣ እሱ እንዲህ ነው የሚለውን ነገር በደንብ ነው የምታስታውሰው። እና ደግሞ ኢምፖርታንት ነው ብላ ካሰበችው በደንብ ስታንጸባርቀው ታያት አለ። ታዲያ የትኛውንም ጥያቄህን ወደ እሽታ አሁን ይቀየራል። ከሰበብ ማለት ነው የትኛውንም አስተያየት አይ ማንነካ አንተ እኔ እንዲያላረግም የሚለው ነገር አይኖርም ማለት ነው። እሺ ትባላለህ። ለውጥ አለ። ምክርህም ሊሆን ይችላል። አቴንሽን የሰጠኸውም ነገር ሊሆን ይችላል። ማትፈልገውም ነገር ሊሆን ይችላል። ያንተ መብት መከበር ይጀምራል። ወይም ያንተ ፍላጎት መጠበቅ ይጀምራል። ሴት ጋር ፍቅር ሲጀምራት በጣም አሳዛኝ ፍጥረቶች ነው የምንሆነው። በጣም ደግሞ ሲምፕል ነው የምንሆነው፣ መቼ ፍቅር ሲይዘን ብቻ ነው። ጨዋታ ስንፈልግ አሊያም ደግሞ ሲሬስ ሳንሆን ስንቀር ምናልባት ደግሞ የፍቅር ስሜት ሳይኖረን ሲቀር በጣም አላጋጮች ነው ምለን ማንገባችሁ ፍጥረቶች ነው ምለን ላትረዳት ትችላለን። አሁን ግን ክሊር የሆነችና ቀጥተኛ ሴት ፊት ለፊት መምጣት ትጀምራለች፣ ግራ እስክትጋባች ሴትዮ ምንሆኗ ነው ባህሪዋ የተቀየረው? ከመቼ ጀምሮን እንደ ቀልድ ብለህ ስትላት የሆነ ነገር እሺ፣ ችግር የለውም፣ እናድርገው፣ አደርገዋለሁ የሚሉ ነገሮችን መጠቀም ስትጀምር ወይም ማድረግ ስትጀምር እንዳትደነገጥ ከውስጧ ከፍቅሯ የመነጨ ነው። በትልቁ እሺ ወይም የአንተን ፍላጎት ማክበር፣ አንተ መጠይቃትን መስጠት፣ አለመከልከል ሴት ልጅ ፍቅር ሲጀምራት ለአንተ ፍቅሯን የምታሳይበት የምትገልጽበት ትልቁ ምልክት ነው። አምስተኛ፣ ቅድሚያ መስጠት ትጀምራለች። ሴት ልጅ ከአንተ ፍቅር ሲጀምራት፣ ልክ ፍቅር ሲይዛት፣ ከዚህ በፊት ፈልጋ ያላገኘ ከሆነ እድል አሁን መሰጠት ይጀምራል ማለት ነው። ከዚህ በፊት ካልወደደች ስለምትከለክልህ ወይም ስትወድ ስለምትፈቅድል ስለምትሰጥ እድሎች አውርቼ የላቸዋለሁ። ፍቅር ሲጀምራት ግን ቅድሚያ ነው የምትሰጥ። ያንን እድል ትሰጥሃለች። ምክንያቱም እንድታየው እንድታውቀው የፈለገችው ነገር አለ ከለውጦቿ ውስጥ አንዱ የሚሆነው ይህ ነው። ለምሳሌ ጠዋት ደህና አደርክ የምትባለው አንተ ልትሆን ትችላለህ። ህይወቷ ውስጥ አዲስ ነገር ሲፈጠር ወይም ሊፈጠር እንደሆነ እራሱ ቅድሚያ የምትሰማው አንተ ነህ። ሳትወስን በፊት እራሱ ቅድሚያ የምታሳወቀው ለአንተ ይሄን ነገር ምን ታስባለህ? እንደዚህ ሆኗል፣ ምን ይሻላል? ምናምን የሚሉ አስተያየቶችን ሁላ ሌሎች የቅርብ እኛ ቤስት ፍሬንዷ ማታውራት ማትነግራት ነገር የለም ከእሷ በፊት አንተን አይምሯ ውስጥ የምትመጣው ስለዚህ አንተ ልትሰማ ትችላለህ። አንተ ካልወደድከው የአንተ አስተያየት ነው ለሌሎቹ ኢንፎርሜሽኑን እንድታዳርስ የሚያግዛት በጣም እርግጠኛው በምንፈትናት አትፈልግ የሆነ ነገር ስትነግር ከነገረችን ኔጋቲቭ ወደ ይሄ ነገር ልክ አደለም፣ እንደዚህ አትወስኝ ምናምን በላት። አሁን እሷ በጣም የፈለገችው ጓደኞቿ ሰፖርት የሚያደርጋት የሚጓጉለት ነገር ከሆነ እዛ አፍና ነው የምትይዘው፣ እንደሚቃወሙ ስለምታውቅ አትነግራቸውም። ስለዚህ የአንተ ውሳኔ ቅድሚያ ይሰጠዋል። ያን ያህል ርቀት እንሄዳለን። ፍቅር ሲጀምር ፍቅር ውስጥ ጦራቸ ወይም ፍቅረኛ ከሆና ምናልባት ሮንግ የሆነ ራሱ ቢሆን አረ ብላ ልታደርገው ትችላለች። ኦልሬዲ ቴስት አድርገሃለች ምናምን አብራክ ሆናለች። ለምን የሚለው ጥያቄ መጠየቅ ሊጀምር ይችላል ፍቅር ከቆየ። ነገር ግን አሁን አብራክ እንድትሆን ስለፈለገች ወይም ከአንተ ጋር ፍቅር መጀመር ስለፈለገች የአንተ ነው ቅድሚያ የሚመጣው ማለት ነው የአንተ ሀሳብ ያንተ ፍላጎት ያንተ ውሳኔ፣ ያንተ እይታ፣ እያንዳንዱ ነገር አንተ ነህ ቀድመህ የምትመጣው። ከራሷም ልትቀድም ትችላለች። ይሄ የሰው ልጅ ተፈጥሮ ነው። በቃ የምንወደውን ነገር እጃችን ለማስገባት ወይም እንደወደድ ነው ለመግለጽ ሁሌም ቢሆን ከራሳችን በላይ እነሱን እናስቀደማለን። ልክ ነው ብዬ ባላምንም ሴት ልጅ ስታፈቅር ወይም ፍቅር ሲጀምራት በዋናነት የምታደርገው ነገር ግን መጨረሻ ላይ ዋጋ የሚያስከፍላትም ነገር ሊሆን ይችላል የተሳሳተ ሲሆን ባይቻንስ የምትወዳ ሴት ከሆነች ነው እንጂ ፍቅር ሲጀመራል በትልቁ የምንሰጣችሁ ነገር ቢኖር ቅድሚያ ነው። እሱን ካየ ከመነኛ አፍቅርሃለች። ሀሳቤን ከወደዳችሁት፣ ከተስማማችሁበት ለኔ በላይ ከሳውቅ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ኔታችሁ ሰላም።